እባቡ ምን አርጎ ምን ነደፈው? አሉ። ገባ አይምሯቸው ስር ደጅ ያለው እባብ አውሎስን ሲነድፍ ምን አደረገ? አይምሯቸው ስር አይምሯቸው ስር ገብቶ ምን አለ እባቡ? ሰበተ ይሄ ሰው ነፍሰ ገዳይ በጌታ ገዳይ አንተ ነፍሰ ገዳይ ነው ብሎ

ስማ ክትፎ ብጋብዛት ወ ስሜን ነግረው ካላ ይሄ ወንበዴ ብለው ነግረው እንኳን ክትፎዬ ሰላም አትለኝም። ነቢ ሁለት መቶ ሰባ ምናምን እስረኛ በዚህ ሰውዬ እኮ ነው የደረሰው። አሁን ከደቂቃ በፊት ከደቂቃ በፊት እግዚአብሔር ተጠቅሞብን፣ ከደቂቃ በኋላ ይሄ ነፍሰ ገዳይ ነው ያስብልሃል። ይሄ ባ አናቱ የተወጣ ይባ

መሳሪያ የያዙትን ጭምር በጳውሎስ ምክንያት የደረሱት ይሄንን ሰውዬ ነፍሰ ገዳይ ነው አለው። ነፍስ አድኑን ሰውዬ ነፍሰ ገዳይ ነው አሉት። ቀና ቀና ስማኝ፣ አንድ መልት በእባብ በኩል በሚጠፋብህ ስም ሞቅም አይበልን፣ አይብርድ አንቺን ያገባሽ ሌላ። ዝም ብሎ የሆነ ቀጥሎ ለቅሶ ቤት የሚሄድ አይነት ሰው አትምሰል። አሜን ብል እባብ በኩል ያለ ስም ማጥፋት አይበምህ። አንተ ቅድም የሰራብን ረስተ፣ አሁን ሰዎቹን ቀይሮ ነፍሰ ገዳይ ነው ስላሉ እንዴት አጋርት ያለባቸው ሰዎች ስምን ስላጠቁ ይበርዳል። ይህን ነው ምነግር። አንተስ ቸርች ላይ እንደዚያ አሉ ምናምን። ቸርች እንዴት ትቀራለህ? ቸርች ላይ እኔን አይቀበሉኝም፣ እኔን አይረዱኝም፣ እኔን አይሰሙኝም፣ እኔ እድል አይሰጡኝም፣ ይሄን ማይክ አይሰጡኝም። አንተ ሜካ ነው የሚሰጥህ ማይክ። ጥባብ እያለብ ማን ይሰጣል? ሚስአንደርስታንድንግ ተቀምጦ በእግዚአብሔር አይሰራ። ቀኑም ቸርች መልካም ሰው ፊት ያበራል አንዳንድ ሰው ኪሊ ኪሊ አድርገህ ነው እራሱ አይስቅም እኮ ቸርች በጌታ ያው። አንቺ ኑሪ ለዘላለም፣ ጌታ ይባረክ። እውነት ደስ ስትለኝ ይባረክባታል። በተለይ ደግሞ ደህና ናችሁ። አጋንንት ስማችሁን ሲያጠፋ የሚሰማችሁ ነገር አቁሙ፣ ቀንሱ። አይቆረፍም። ማን ስምን እንዳጠፋ ነው ማወቅ ያለብን። የሶስት ብር ቡና ተከፍሎለት የሚጠጣ ሰውዬ ስምን ስላጠፋ ቅሬታ አንተ፣ ከስንት ጉድ ይሄ ሁሉ ሰው አድርሰ ይሄ ሁሉ ሰው በአንተ ጅድ ነው። ነፍሰ ገዳዩ ነፍሰ ገዳይ ነብል፣ እንዴት ታዝናለህ? አጠገብ ያለው ሰው ተራግፎልሃል በሉት ገበር ለኢየሱስ ኢየሱስ ይሁን እስቲ አሜን በሉ። አሜን ይሄ ሰውዬ ነፍሰ ገዳይ ነው፣ እባቡ ነው እስከሚያጠፋው አትስጥም። ሁለተኛ ይሄ ሰውዬ ከባህርስ እንኳን በደህና ቢወጣ እግዚአብሔር በሕይወት ይኖር ዘንድ አልወደደም አሉ እባቡ። እግዚአብሔርን እግዚአብሔር ኮታርጎ ነው የሚያወራው። እግዚአብሔራዊ የሚመስል ግን አጋንንታዊ አካሄዶችን እንድትለይ እመክራል። ምን ማለት ነው ወንጌላዊ ትንሽ እያውን ቢያመው፣ አይ ሰሞኑን ስንነግረው አልሰማ ብሎ ይሄው እግዚአብሔር ቀጥቶ እያሳየን ነው። አረ እባክህ፣ አረ እግዚአብሔር እኔን በበሽታ ሊያስተምረኝ? አረ ስለ እኔ ስንት በሽታ ይዞ መስቀል ላይ ቀርቶልኛል። እግዚአብሔር እኔን በበሽታ አያስተምረኝም። እግዚአብሔር እኔን በማጣት አያስተምረኝም። አንድ ሰው እና ልክ የሆነ ነገር ስትሆን የሆኑ ሰዎች እንደፀለገው የሆነ ጸጋ እንደተገለጠ አድርገው ይሄ ሰውዬ አለ በባና ምናምን ደህና ሆኖ ነበር። ግን እግዚአብሔር አለ እባቡ እጄ አያፍርም፣ አያፍርም እዚህ መጥቶ እባቡ እዚህ ቆሞ ጊዜ እግዚአብሔር እኮ እያለ እንዴት እንደሚደንቅ አንተ እንኳን የሱን አይነት ጥበብ የለም። እባቡ እንዳለ ይገርማል። ይሄ ሰውዬ በደህና እን ቢወጣ አይሯቸው ስር ገብቶ ነው። አካል አገኘ። እባቡ አካል አገኘና አሁን ወቅት ማረት ጀምረ በሰው ውስጥ ማውራት ጀምረህ፣ ስንት ቀን አውርቶብን የሆነ ጎማ ጎማ እየሸጠትም እንዴት እንደምን ጠነባ ስታይ ለዚህ እግዚአብሔር ኮት አርጎ ያወራ ጤነኛውን እግዚአብሔር ፎርጅድ በሆነው እግዚአብሔር እንዳይቀማችሁ፣ የባቡን ወሬ ሳታስገቡት ነው ማጣራት ያለባችሁ በወንፊት ፍት የዲዘርኒንግ ስፒሪት ዘ ስፒሪት ኢዝ ዲዘር። ማንም ፕሮፌሲ ይንገር አሜን ከማለት በፊት በወንፊት በኩል በኩል ነው ደግሞ ፍት ደግሞ ወርድ ኦፍ ጋድ የእግዚአብሔር ቃል አንድ ሰው አሜን ይበል። አሜን ያለውን ፊት አስገብተሽ ነው በዚህ አሜን ከርከሮን ድቁላውን ወገቤ እኔ ኔ ታዲያ ከብቼ ፍርፍሬን መባላ ረጋ አርጉት። ማራቶን እንደሚሮጥ ሰው ትንፋሽ በጊዜ እንደ መቶ ሜትር አትሩጥ። ሩጥ ነው የምንሄደው፣ ሽልማት ያለ ሩጫ ነው የምንሮጠው። መሲሁ ከፊቱ ሽልማት ይዞ ሮጠናል። ትንፋሽ ሰብሰል እረጋ። በአንድ ቀን አይተነፈሰ አይባል። ቀስ ቀስ

ስለአንተ ሚስአንደርስታንዲንጉ ተሸወደ ና ትላንት ያለው መረዳት ተበላሸና የሆነ ሀሳብ ውስጥ ነው ያለ ይሄ ነብይ ይሄ የሚያዋጣኝ አይመስለኝም ይግጠኝ ይመስለኛል ሆነ ነገር ሚያደርገኝ አሰበ አሰበ አሰበ ና ቆየ አሁን ነብዩ መረዳት ያለበት ይህንን ሀሳብ ከየት እንዳመጣው ነው ማወቅ ያለበት እንጂ አሁን እኛ ደግሞ እነዚህ ሰዎች በባቡ ሀሳብ ስለተያዙ

ነገር ላይ ይረገፋል። ለጌታ ባቹ ምንም ቢሰጣው አለኝ ነው። ስለዚህ ለአገልጋዮችና እኔንም ጨምሮ እንመክረው ነገር ስለኛ ኔጌቲቭ የተረዱ ስለኛ እባቡ ገብቶባቸው ክፉ አመለካከት ውስጥ ያሉ ሰዎችን እምንይዘው እንድንሰደብ እና እነሱ ስም ክፉ አመለካከት እንዲፈጠር ያደርገውን እባብ ጳውሎስ ምን አረገው ይላል። ለካ ከአይምሯቸው እየተራገፈ ነው። እዚህ ከእጁ ሲያራግፋ ከነሱ አይምሮ ውስጥ ይወጣ። ስለዚህ እግዚአብሔር የገጠመህን ቻሌንጆች እላይ ላይ ባለ ቅባት እያራገፈ ሰዎች ስላንተ ያዙትን ክፉ አመለካከት ማስቀየር ትችላለ። እንጂ ቅድም እሳት አንድደው አሁን ላይ ላይ እሳት የሚያነዱት ምንድን ነው? አይዷልም ይሄ ሰረፋ አገልገል አይኑሩ ቅማ ያያገልጋይ አንድ ሰው በፈቃደኝነት ለደቂቃ የሚጠላ ሰው ባ ለደቂቃ ሙልጭ አድርጎ የሚሰለኝ አንድ ሰው ለደቂቃ አንድ ሰው